ተመልካቾቻችን እንደምንሰነበታችሁ፣ በዓለማችን እና በሀገራችን እንግዲህ በርካታ ሰዎች መድኃኒት ይጠቀማሉ ለመፈወስ። በምግብ ብቻ መታከም የሚል አንድ ርዕስ ይዘንላችሁ ወደ እናንተ ልንወያይ እንዲሁም ደግሞ የተለያዩ መረጃዎችን ወደ እናንተ ልናቀብላችሁ ወደናል። ከባለሙያዎች ጋር ቆይታ አደርጋለሁኝ። ወደዛ እንሂድ ና። በምግብ መታከም ማለት ምን ማለት ነው? ራሳችንን በምግብ ብቻ እያከምን ደግሞ ጤነኛ መሆን እንደምንችል ከባለሙያዎች መረጃ እናገኛለን ብዬ አስባለሁኝ። ወደዛ እንሂድ ና ያለውን ነገር ወደ እናንተ አስቀኛችኋለሁ። መልካም ጊዜ። አንድ ግለሰብ እንዳለበት የጤና ሁኔታ የጤና ችግሩን የሚያቃልሉ ወይም የሚቀርፉ የምግብ ዝርዝሮችን በማውጣት እነሱን እንደ መድኃኒት በመጠቀም እና በአንጻሩ የጤና ችግሩን የሚያባብሱ የምግብ ዓይነቶችን በዝርዝር በመለየት ባለመጠቀም ካለበት የጤና ችግር የሚላቀቅበት ሂደት ነው ማለት ነው። ኒትሪሽናል ቴራፒ ብዙ ጊዜ እኛ ሜዲካል ዶክተር ያው በጣም መድኃኒት ላይ ትኩረት እናደርጋለን እና ላይፍ ስታይል ሞዲፊኬሽን የሚባለውን የሄልዝ ኢንቲቲ ብዙም ኤክስፒሪየንስ አናደርገውም ነበር እስከዛሬ ድረስ በሌላው የስራ ሁኔታዎች ላይ እና እዚህ ከመጣሁ በኋላ ላይፍ ስታይል ሞዲፊኬሽን ምን አይነት ለውጥ አለው የሚለውን ሞር አንደርስታንድ ያደረግኩት እና የአመጋገባቸውን ለውጥ አይተው የክላንቶቻችን ለውጥ እንዳለ ሆኖ እኔ ራሴ የተመለከትኩት ብዙ አይነት ለውጦች አሉ። ብዙ አይነት ይሄ ተላላፊ ስፔሻሊ ያልሆኑ ችግሮች ላይ ላይፍስታይል ሞዲፊኬሽን አንዱ ኒትሪሽን ነው። ይሄ ኒትሪሽን ምን አይነት ኢምፓክት አለው የሚለውን በደንብ አይቼበታለሁ፣ ተመልክቻለሁ። የክላንቶቻችንም ሪስፖንስ በጣም አስደሳች ነው። ያንዳንዱ ሪዛልታቸው በጣም ደስ የሚለውጣለው የምንመገባቸው ምግቦች አሁን አንቺንም እንደምሳሌ ብጠይቅሽ ምግብ የምትመገቢው ወይ የምግብ ሰዓት ስለደረሰ ወይም እርቦሽ ወይ ደግሞ ረሃብን ለመከላከል እና ደስታን ለማግኘት ታስቦ እንደሆነ ይታወቃል። በአንፃሩ ግን ቅድም እንዳልኩት ከአካላዊ ብቃትና ጊዜያዊ እርካታ ባሻገር የጤና ሁኔታዎችን የመወሰን አቅም ስላለው ምግቦቻችን ከዛ አንጻር የተቃኙ አይደለም ተብሎ ይታሰባል። የስኳር ሕመምተኛ ነበርኩኝ። መጀመሪያ ሲጀምር ወደዚህ ስመጣ 178 ነበር የነበረው ከምግብ በፊት ቴስት የሚደረገው ማለት ነው። ይሄ ሄሞግሎቢን ኤዋንሲ የሚባለው ደግሞ 8 ነበር የነበረው። እንደዚህ ነበር ስጀምር የነበረው ነገር ማለት ነው። ረጅም ጊዜ የቆየ የስኳር ህመም አለብኝ ነበረብኝ። ሁለተኛ ያው በጣም ከፍ እያለ ነበረ የመጣው። ከዛ በኋላ በሚዲያ ሰምቼ በሶስት ሶስት በአራተኛው ቀን ወደዚህ መጣሁኝ ኦልሞስት ሁለት ወር ሆነኝ አሁን የስኳር መጠኔ ጨምሮ ነበረ የኮሌስትሮልም እንትኑም ጨምሮ ነበረ አሁን በዚህ በአጋጣሚ እዚህ መጥቼ ትሪትመንት ከጀመርኩኝ በኋላ ስኳር በፊት 138 ነበረ አሁን ወደ 114 ወርዷል ኮሌስትሮል ከ200 በላይ ነበረ 280 ምናምን ገደማ ነበረ። እሱም አሁን ከ200 ወርዶ ወደ 160 ደርሷል። ሌላው ደግሞ ክብደት ክብደት በጣም ያስጨንቀኝ ነበረ። ወደ 91 ኪሎ ነበርኩኝ፣ አሁን 81 ኪሎ ደርሻለሁ። በሁለት ወር ውስጥ ወደ 10 ኪሎ ነው የቀነስኩት እና እዚህ ልቤ አካባቢ በጣም ያስጨንቀኝ ነበረ። ዳገት ስወጣ ፎቅ ላይ ስወጣ ምናምን በጣም ያስጨንቀኝ ነበረ። አሁን ከሱ ሁሉ ነፃ ሆኛለሁ። በጣም አሁን ውስጤ በጣም ጤንነት ነው የሚሰማኝ። በብዙዎቻችን ኢትዮጵያውያን የማይጠፋ የምግብ አይነት ውስጥ ወጥና ዘይትን በማጋል የሚዘጋጁ የተለያዩ ምግቦችን መጥቀስ ይቻላል። የወጥ ምግብ በሚያልፍበት ሂደት ምክንያት እጅግ ጤናማ ካልሆኑ የምግብ ዝርዝር ውስጥ እናገኘዋለን። ጤናማ እንዳልሆነ የሚያሳዩትን መረጃዎች ለማጋራት ሞክራለሁ። ወጥን ለማዘጋጀት የተለያዩ ግብአቶችን እንጠቀማለን። ከነዚህ መካከል እንደ ሽንኩርት፣ በርበሬ፣ ቲማቲም እና የመሳሰሉትን ሌሎች ቅመማ ቅመሞችን መጥቀስ ይቻላል። ከነዚህ ግብአቶች ለጤና እጅግ አስፈላጊ የሆኑ እንደ ፋይቶኬሚካል አንቲኦክሲዳንት ፍላቮኖይድስ ሰልፈር ኮንቴኒንግ ኮምፓውንድ ቫይታሚንስ ሚነራልስ እናገኛለን። እነዚህ የምግቡ ይዘቶች በተለያየ መንገድ ወይም የተለያዩ ተግባራትን በማከናወን ከተለያዩ በሽታዎች እንደሚጠብቁን ብዙ መረጃዎች አሉ። ወደ ወጥ ምግብ ስንመለስ እነዚህ የምግብ ይዘቶች ኦልሞስት በከፊል ወይም ደግሞ ሙሉ በሙሉ ይጠፋሉ ማለት ነው። ስለዚህ ማግኘት ያለብንን ጥቅሞች ሳናገኝ እንቀራለን። የነበረው ለውጥ በጣም ትልቅ ለውጥ አለው። በተለይ ይህ ክምችት የሚባል አለ ሂሞግሎቢን በየሶስት ወር እንትን የሚባል ዘጠኝ ነጥብ አንድ ነበረ። ወደዚህ ስመጣ የዕለቱ ስኳሬ ራሱ ወደ 214 አካባቢ ነበረ። ከዛ በኋላ አሁን በዚህ በሁለት ወር ውስጥ መጨረሻ ጊዜ የዕለቱ ስኳሬ 75 ነው ከዘጠኝ ነጥብ አንድ ወደ አምስት ነጥብ አራት ገባ ክብደቴ ወደ አራት ኪሎ ቀንሽ ያለሁኝ በነዚህ ውስጥ በእንደዚህ አይነት ሁኔታ ነው ለእኔ በጣም ጠቅሞኛል እዚህ ስነ ገብር ምንድነው ላይ እኔ ሰዎች እዚህ ቦታ ላይ ቢመጡ በብዙ ያተርፋሉ ብዬ አስባለሁ በብዙ ያተርፋሉ ከንዲህ አይነት ነገር ባመጋገብ ብቻ ጤነኛ መሆን እንደሚቻል እኔ ማሳየኝ ይሄንን ነው ልል የምችለው እና መተው ቢጠቀሙበት ያተርፋሉ። ይሄንን ነው በነገራችን ላይ ክብደቴም ወደ 62 ነጥብ አራት አካባቢ ነበር። ዛሬ ላይ ወደ 6 ኪሎ ቀንሼ 58 አካባቢ ላይ ደርሻለሁ። መድኃኒት ላይ ያሉ ሰዎች አሉ። ስኳር፣ ኮሌስትሮል ምናምን ብዙ መድኃኒት የሚጠቀሙ ሰዎች አሉ። እነሱ ሰዎች ሁሉ መጥተው እዚህ ቦታ አገልግሎት ቢያገኙ የተሻለ ተጠቃሚ አትራፊ የሚሆኑ ሰዎች ናቸው የሚሆኑት ብዬ ነው አስበው ለምን ብዙ ሰዎች ከበሽታው እየተፈወሱ ነው፣ በምግብ ብቻ። መድኃኒት የለም፣ ኪኒን የለም፣ መርፌ የለም። በቃ ኖርማል በምግብ ብቻ ጤንነቷቸው ጠብቀው ለወደፊትም፣ አሁን ጊዜው የሰለጠነ ጊዜ ነው። አሁን በአሁን ሰዓት ለብን በምግብ ራሳችንን እየጠበቀን ከሕክምና ከመድሃኒት እና ከአጎል ነገሮች መሸሽ ነው ያለብን። ስለዚህ በምግብ ጤነኛ መሆን ከቻለን ወደዚህ ነው መምጣት ያለብን። አሁን አብዛኛውን ቅባት የሌለው ኮሌስትሮል ራሱ መድሃኒት ወስድ ነበር። አሁን ኮሌስትሮል መድሃኒት ራሱ አቆም ያለው በወር አካባቢ ነው ያቆምኩት። የስኳር መድሃኒት ራሱ በጣም እየቀነስኩ ነው ያለሁት። በርግጥ ከሐኪሜ ጋር ሄጄ እነጋገራለሁኝ። ቢሆንም ግን በጣም ቀንሽ ያለሁኝ የምንመገባቸው ምግቦች አትክልት፣ ፍራፍሬ፣ ቅጠላቅጠል እና ጥራጥሬ ሜዲካል እንትኖች አስፈላጊ ናቸው። ሁሉም ነገሮች እንትናቸው ነገር ግን በጣም በብዙ ነገር ፕሪቨንት ማደረግ ያለባቸው ችግሮች ናቸው። እኛ ጋም በጣም እየሰራንባቸው ያለንባቸው እንትኖች ፕሪቨንት ማድረግ የምንችላቸው ናቸው። እና እነዚህ ነገሮች በአመጋገብ፣ ጤነኛ አመጋገብ አድርገን ራሳችንን ሰፖርት ብናደርግ ከብዙ ነገር ራሳችንን መከላከል እንችላለን ብዬ አስባለሁ። ኮሌስትሮል ያለበት ግለሰብ ኮሌስትሮል የሚጨምሩ ምግቦችን በዝርዝር ማወቅና እነሱን ባለመጠቀም በአንጻሩ ደግሞ ኦሜጋ ስሪ ያላቸው የቅባት አይነቶችን በመጠቀም ፋይበር ወይም ደግሞ ዋሰር የበዛባቸው ምግቦች በመጠቀም የኮሌስትሮል መጠን መቆጣጠር ይቻላል። ሌሎችም ቢሆኑ እንደዚሁም የስኳር ታማሚዎች የደም የስኳር መጠን በከፍተኛ ሁኔታ የሚጨምሩ ምግቦች ግላይሴሚክ ኢንዴክስ የምንለው መለኪያ አለ። ይህንን የፋይናንስ ን የገንዘብ አቅም መሰረት አድርገን ምግቦችን በዚህ መሰረት ነው ፕሮግራም የምናዘጋጅላቸው። ዝርዝሩ ውስጥ እንግዲህ የጤና ሁኔታቸውን የሚያሻሽሉ ወይም ደግሞ ከጤና ችግራቸው እንዲላቀቁ የሚያደርጉ እና በአንፃሩ የጤና ችግሮቻቸውን የሚያባብሱ ምግቦችን በዝርዝር በመለየት እነሱ እንዳይመገቡ በማድረግ ከፍተኛ ለውጥ ማምጣት ይችላሉ፣ ችለዋል። አሁን እየሰራን ያለ ነው፣ እሱ ላይ ነው ማለት ነው። ፕሮፌሰር ሙሉቀን ጋር እዚህ ቤቱ ተገኝተን ለጁስ ነገር ልንሰራ ነው። ምክንያቱም እኔ ትንሽ መወፈር ፈልጋለሁ ብዬዋለሁ። ያለውን ግብአቶች ምን ምን ነገሮች ያስፈልጋሉ የሚለውን ደግሞ አብረን እንመለከታለን። አብራችን ቆዩ። እስኪ ያለውን ነገር አሳየን። ምንድን ነው እዚህ ጋር ብዙ ነገሮች ይታዩኛል? እስኪ በዝርዝር እሺ በመጀመሪያ እንግዲህ ኩካራጃው ላይ መወገድ ያለበት መርዛማ አሲድ አለ ተብሎ ይታሰባል እና እሱን በውሃ በመዘብዘፍ እና በማጠብ ለማስወገድ እንሞክራለን ማለት ነው። ስለዚህ አንድ ሹርባ ማንኪያ ኦትስ ወይም ኩካራጃ በመቀነስ በውሃ መዘብዘፍ ያስፈልጋል ማለት ነው። አንድ ሹርባ ማንኪያ በቂ ነው። ከዛ ውሃውን መጨመር ትችያለሽ ይህን እንግዲህ ለ10-15 ደቂቃ ከጠበቅን በኋላ ውሃውን በመድፋት ጁስ መፍጫችን ላይ መጨመር እንችላለን ማለት ነው። እሱ መቆየት ይችላል። እነዚህም በማንኪያቸው በተቀመጠላቸው ማንኪያ መሰረት እየቀነስ ወደ መፍጫው መጨመር ትችያለሽ ማለት ነው። ቀረፋ ብዙ የጤና ጥቅሞች ያሉት የቅመም አይነት ነው። ስለዚህ በየምግቦቻችን እንደ ቀረፋ እና እርድ የመሳሰሉ ብዙ የጤና ጥቅም ያላቸውን ቅመሞች መጠቀሙ የተሻለ ጥቅም እንድናገኝ ያስችላል ማለት ነው። ይህኛው ተልባ ነው። ተልባም አንድ ሾርባ ማንኪያ እንጨምራለን። ኦሜጋ ስሪ የመሰለ ጤናማ የቅባት አይነት አለው። ፋይበር እና ሚነራልስም እንዳለው ይታወቃል። ይህኛው ደግሞ ለውዝ ነው። ለውዝ ጤነኛ የፕሮቲን ምንጭ ነው። በውስጡ ተጨማሪ ካርቦሃይድሬት እና ፕሮቲን ይይዛል። ስለዚህ ወተቱንም ውስጥ መጨመር ማለት ነው መፈጨቱ ስለማይቀር እንዲፈጭ ለመፍጨት እንዲመች አድርጎ ከታትፎ መጨመር ነው ሙያ ላይ ጉዞ አይደለሁም በመቀጠል ደግሞ አቮካዶ መካከለኛ አቮካዶ ከታትፎ መጨመር ይሆናል ማለት ነው። እነዚህ በጁስ መልክ ያዘጋጅናቸው ግብአቶች በጣም ጤናማ የሆነ ካርቦሃይድሬት፣ ጤናማ እና መጠኑ ከፍ ያለ የፕሮቲን ይዘት ያላቸው ናቸው። ከዛ ባሻገር ደግሞ ለአይምሯዊ እድገት ለአካላዊ እድገት የሚጠቅሙ እንደ ኦሜጋ ስሪ የመሳሰሉ ቅባትን የሚይዙ ስለሆነ አብዛኛው የሰውነት ክብደት መጨመር ፍላጎት ያለው ሰው እንደነዚህ አይነት በቀላሉ ቤት ማዘጋጀት የሚቻሉ እንግዲህ እኛ ባለን መረጃ መሰረት በአንድ ወር እስከ ዘጠኝ ኪሎግራም የጨመረ ግለሰብ አለ፣ እኛ ጋር ሲከታተል የነበር በጣም ውጤታማ እና በሳይንስም የተረጋገጡ ናቸው። ያ ሁሉም ነገር ግን ፕሮግረሲቭ በሂደት የሚመጣ ነገር ቢሆን የተሻለ ነው። ክብደት መጨመርም ይሆን መቀነስ ጊዜውን ጠብቆ ሁኔታዎችን እየተከተለ ክብደት መጨመርም ካለብን፣ መቀነስም ካለብን በጣም ፕሮግረሲቭ የሆነ መሆን አለበት ተብሎ የሚታሰቡ ጁሳችንን ተጭተን እንደነገርከኝ አንድ ብርጭቆ ጁስ ነው የሚያስፈልግሽ። ሁልጊዜ በተደጋጋሚ ከጠጣሽ ውፍረት ጨመረልሽ ብለኛል። ስለዚህ አሁን ንግዶ አይደለም ወይስ ሌላ የምትለው ነገር አለት ነው። ከዚህ በተጨማሪም ሌሎች በፕሮቲን የበለጸጉ ጤነኛ ካርቦሃይድሬትና ቅባት ያላቸውን እና የተመጣጠኑ ምግቦችን መመገብ አስፈላጊ ነው። ይሄ አንድ አስተዋጽኦ የሚያደርግልን ምግብ እንጂ ብቻውን የምትፈልጊውን ያክል የሰውነት ክብደት ሊጨምር አይችልም። ግን ትንሽ መጠኑ ነው መጨመር ይችላል። እምነት ነው የራሱ ድርሻ አለው። ስለዚህ በምሳሳት ደግሞ ሌሎች ጤነኛና ካሎሪያቸው ከፍ ያሉ ምግቦችን ብታካትች ያሰብሽውን የሰውነት ክብደት መጨመር ማሳካት ትችያለሽ ማለት ነው። በጣም አመሰግናለሁ ግን እስኪ ለውጡ ደግሞ አያዋለሁ ልጅ ትንቃቅ